እንዴት ናችሁ የተወደዳችሁ! የባርሰሎና አምበል ማን ነው? በውድድር ዘመኑ አብዛኛውን ጊዜ የአምበልነት ምልክቱን ያደረጉት ተጫዋቾች ራፊኛ፣ የቡድኑ የክንፍ ተጫዋች፣ በቅርብ ጊዜ ፍራንኪ ዲዮንግ፣ አልፎ አልፎ በሚገባበት ጊዜ ሮናልድ አራውሆ ናቸው። ግን ዋናው አምበል ማርክ አንድሬ ተርስቴገን ነው። ግን እሱ ለስድስት ወራት አልተጫወተም በጉዳት ምክንያት። በዚህ ጊዜ የባርሰሎና ምልክቱን የሚያደርገው ተጫዋች ሳይሆን ግን እንደ አምበል የሚመራው ቡድኑን ማን ነው? እኔ ኢኒጎ ማርቲኔዝ ይመስለኛል። የቡድኑ የመሃል ተከላካይ ኢኒጎ ማርቲኔዝ በዚህ ዓመት ባልተጠበቀ ሁኔታ የባርሰሎና ወሳኝ ከሆኑ ተጫዋቾች መካከል አንደኛው ነበር። በአምበልነት የስልጣን ተዋረድ አምስቱ የባርሰሎና አምበሎች ቴርሽቴገን፣ 33 ዓመቱ ራፊኛ 28 ዓመቱ፣ ዲዮንግ 27 ዓመቱ፣ አራውሆ 26 ዓመቱ እና ፔድሪ 22 ዓመቱ ናቸው። ነገር ግን ሁሉንም በተመለከተ ስለ መሪነት ችሎታቸው የተለያዩ አስተያየቶች መስጠት ይቻላል። ለምሳሌ ልክ ነው፣ ሲኒየሩ ተጫዋች እጅግ ስኬታማውም የባርሳ ግብ ጠባቂ ማርክ አንድሬ ቴሪስቴገን ከቡስኬት መልቀቅ በኋላ አምበል ሆኖ መሾሙ ናቹራል ተደርጎ ይታይ ነበር። ወደሱ መሄዱ አይቀርም ነበር አምበልነቱ። ነገር ግን ዘንድሮ በጉዳት ምክንያት አብዛኛው ጊዜ ከሜዳ መራቁ መሆኑ ብቻ ሳይሆን ከድሮ ጀምሮ ንጥል ነው ይባላል። ግብ ጠባቂዎች የራሳቸው ትንሽ አለም አላቸው ይባላል አይደለም? በየክለቡ የጎልኪፐርስ ዩኒየን ይሉታል አንዳንዶቹ። ነገር ግን እንዲሁ በጠቅላላ ባህሪውም ቢሆን ለምሳሌ የቡድን ቦነስን በተመለከተ ድርድር ሲደረግ በወል ነው የሚደረገው ጨዋታ ሲያሸንፍ ተጫዋቾቹ ምን ያህል ቦነስ ወይም ኢንሴንቲቭ ይሰጣቸው የሚለውን በተመለከተ እሱ ከበፊት ጀምሮ በግል ይደራደር ነበር ስለሚባል በተለይ ደግሞ የተጫዋቾች የኮንትራት ጊዜ በዚህ በፓንደሚኩ ወቅት በወረርሽኙ ወቅት የዌጅ ዲፈራል ምናምን የሚባል ነገር ነበር አይደለም ለምሳሌ አንድ ተጫዋች በአመት 8 ሚሊዮን ዩሮ የሚያገኝ ከሆነ አሁን አራቱ ይከፈለኝና በወቅቱ በወረርሽኙ ምክንያት የክለቦች ካዝና ተራቁቶ ስለነበር ከስቴዲየም ገቢ የሚገኝ ገንዘብ የለም፣ ከቱሪዝም የሚገኝ ገንዘብ የለም። ሜርካንዳይዚንግ መሸጥም በጣም የተጎዳበት ጊዜ ነበር። ስለዚህ ክለቦች ያኔ ከፍተኛ የፋይናንስ ችግር ውስጥ ስለገቡ የሚቀጥለው አራት ሚሊዮን ዩሮ ዘንድሮ ሊከፈለኝ ይችል የነበረው ስምንት ሚሊዮን ነው። አራቱን አሁን ክፈሉኝ፣ ሌሎቹን ግን በሚቀጥሉት ዓመታት ዲፈር ማድረግ ይባላል ወይ እጅ ዲፈራል። ይህንን እንደ ቡድን ሌሎቹ ሲደራደሩ እሱ ለብቻው ነበር ይነጋገር የነበረው። ይህንን ያነሱበትና አንዳንድ ሰዎች አይ ምሳሌም ቢሆን የመሪነት ተግባር አይደለም ይላሉ። ራፊኛ ዲዮንግና አራውሆ ደግሞ ያን ያህል ልምድ ጠገብ ተጫዋቾች አይደሉም። ምራፊኛ በጣም ድንቅ ሲዝን ቢያሳልፍም የመሪ ካራክተር ያለው አይደለም። እነዚህን ተጫዋቾች ካየን አንድ ስለ ባርሴሎና የሚገባን ነገር የመሪ ክፍተት ነበር ማለት ነው። የሊደርሺፕ ቮይድ ነበር ማለት ነው። ስለዚህ አምበልነት ምልክቱን ባያደርግም አምበል መስሎ የሚታየው ለዚህ ነው። ወጣት ቡድንም ነ ባርሴሎና ለምሳሌ በዚህ ዓመት በአማካይ እድሜ በላሊቀው ትንሹ ቡድን ነው ባርሴሎና ላሚኒያ ማል ፔድሪ ኩባርሲ፣ አይነት ወይም አሌሃንድሮ ባልዴ አይነት ወጣት ተጫዋቾች የተሰባሰቡበት ቡድን ነው። 23 ነጥብ አራት ዓመት ነው የባርሰሎና አማካይ እድሜ በዚህ ውድድር ዘመን። ይሄ ወጣት ቡድን ደግሞ በእድሜ ጎልመስ ያለ ባለልምድ መሪ አስፈልጓል። እሱ 33 ዓመቱን። ስለዚህ በአንድ በኩል ካያችሁት የእሱ እንደ መሪ መታየት ባህሪያዊ ነው በጣም በእርግጥ ሌቫንዶቭስኪ እንደዛ መታየት ነበረበት። ሮበርት ሌቫንዶቭስኪ አሁን በጥቂት ወራት ውስጥ 37 ዓመት ይሆነዋል። በክለብ እግር ኳስ ሁሉንም የግልና የወል ድሎች ያሳካ ተጫዋች ነው። ያላገኘው ክብር፣ ያላሸነፈው ዋንጫና ሜዳሊያ የለም። ለዶርትሙንድ፣ ለባየር ሚኒክ ደግሞ ባለፉት ሶስት አመታት ለባርሴሎና ሲጫወት ለአመታት በታላቅ ስኬት የተጫወተ ተጫዋች ነው። ግን ሮበርት ሌቫንዶቭስኪን በተመለከተ በቡድን ስፖርት ውስጥ ያለ ሶሎዊስት ነው ይሉታል ሶሎይስት ሁል ጊዜም ቢሆን የሚታየው እንደ መጠነኛ ራስ ወዳድ እንደ ሰልፊሽ ተደርጎ በባየር ሚኒክ በነበረበት ጊዜ የእሱ መልቀቅ ምንም እንኳ ከገርድ ሙለር ቀጥሎ የክለብ ወይም ጊዜ ሙለት ያከፍተ ጎል አስቆጣሪ ቢሆንም ብዙ ዋንጫዎች፣ በርካታ ሪከርዶች፣ እልፍ ስኬቶች የነበሩትም ቢሆን ብዙ ሀዘን አልነበር። መልቀቅ ፈልገው ባያጡትም ነገር ግን ሁልጊዜም እንደዚህ ኢንዲቪጁዋሊስት ነው ተብሎ ይታሰብ ነበር። መጀመሪያ ለእኔ የሚል አይነት ራስን አብዝቶ የማስቀደም ዝንባሌ ስላለው ሁሌም እንደው እንደ ጥሩ መሪ አይታይም። እንደ ምርጥ ፕሮፌሽናል የሚታይ ስራውን በሚገባ የሚሰራ ግን እንደ መሪ የማይቆጠር በባየር ሙኒክም መሪ አልነበረም እሱ ወይም ከመሪዎቹ እንደ አንዱ ጎልቶም ይታይ አልነበረ። ማኑዌል ኖየር፣ ቶማስ ሚውለር። ዳቪድ፣ አላባ፣ ጆሹዋ ኪሚህ አይነቶቹ ተጫዋቾች ናቸው እንደ መሪ ጎላ ገዘፍ ብለው ይታዩ የነበሩት። በባርሴሎናም ይኸዋል። ራስ ወዳድነት አለበት በመጠኑ ይባላል። መሪነት ደግሞ ለጋስነት፣ ለሌሎችም ሁሉ ማሰብን የሚፈልግ ኢኒጎ የሚያደርገው ያንን ነው ይባላል። አሰልጣኙ በልምምድ ሜዳ እንኳ መሸነፍ የማይፈልግ አሸናፊ ነው። ሁልጊዜ ፖዚቲቭ ሁል ጊዜ ጓደኞቹን በተገቢው መንገድ ሊያነቃቸው የሚሞክር ተፋላሚና ታላቅ መሪ ነው ብለው ነው ከኤልክላሲኮ ጨዋታ በፊት የገለጹት። አንዳንድ ጊዜ ስሜቱ ይበዛ ይሆናል። በቀደም አቼርቢ ላይ አንዳንድ የካሜራ ምስሎችን እንዳየ ነው። አቼርቢ ልክ የኢንተር ሁለተኛ ጎል ሲቆጠር እሱ አጠገብ ደስታውን የገለጸው አቼርቢ ላይ ምራቁን ሲተፋ ታይቷል። እሱም አልተፋውም አላለም። እኔ አንድ ሜትር ርቄ ነው ወደዚያ እንትን ያልኩት ምናምን ሲል ነበር ለነገሩ። ነገር ግን ከዚያ በስተቀር በዚህ ዓመት የባርሳ ጉዞ ውስጥ በጣም ወሳኝ መሪ ነው። አሁን ቼዝኒ ከኋላ ያለ መሪ ተደርጎ ይታያል። እሱም የተረጋጋ መሪያችን ነው አሉ። አንዳንድ ጊዜ ያጠይሳል፣ እንግዲህ እንደዚያ ነው ጠባዩ ብለው ተናገሩ። ከዚህኛው ጨዋታ አስቀድመው ባርሰሎና ይሄ የውድድር ዘመን ከመጀመሩ በፊት እኚጎ ማርቴኔዝን በዚህ መጠን ያጫውተዋል የሚል ግምት አልነበርም። አንድም እንደው ስታይሊስቲክ ሚስፊት ይሆናል ወይም ከአሰልጣኙ ሃይላይን ጋር ላይስማማ ይችላል የሚል ጥርጣሬ ነበር። 33 ዓመቱ ነው። ስለዚህ አንድ ተጫዋች እድሜው 33 ዓመት ከደረሰ የፍሊክ ቡድን 50 ሜትር በትንሹ ወደፊት ተጠግቶ መከላከል ስለሚጀምር ወደኋላ ሰፊ ሜዳ መከላከል የሚያስችል አካላዊ ቅልጥፍና ያስፈልጋል። ባርሰሎና በዚህ ዓመት በአማካይ 53 ሜትር መሰለኝ ከጎል ርቆ መከላከል የሚጀምርበት ስለዚህ መሃል ሜዳ ላይ ሆነው ነው የሚከላከሉት ማለት ነው። በኦፍሳይድ ላይን ይከላከላሉ። በዚህ በጣም ስኬታማ ናቸው። በአብዛኛው ግን እያንዳንዱን የተጋጣሚ ቡድን ጥልቅ ማጥቃት በኦፍሳይድ ቀለበት ማቆም አይቻልም። ስለዚህ ያን ሪከቨር ማድረግ ይፈልጋል። ይሄ ደግሞ አካላዊ ቅልጥፍናና ፍጥነትን ይጠይቃል። በዚህ ምክንያት ለአዲሱ አሰልጣኝ አጫወት ላይሆን ይችላል የሚል ግምት ነበር። ነገር ግን አሰልጣኙ ራሳቸው እንዳሉት መጀመሪያ አካባቢ ሌላ አይነት ተጫዋች ነበር፣ የበለጠ ወደ ኋላ ፈግፍጎ መከላከል ለሚመርጥ ቡድን የሚስማማ አይነት ተጫዋች አሉ። ግን የአሰልጣኙን ይህንን ብዙ ሪስክ የሚጠይቀውን በሌሎች ትልልቅ የአውሮፓ ክለቦችም ተዘውትሮ የማይታየውን ሃይ ዲፌንሲቭ ብሎክ የሚመራው የሚያደራጀው ተጫዋች እሱ የተከላካይ መስመሩ ላይ ምክንያቱም በአብዛኛው አብሮት የሚጫወተው ማለት ነው። ኩባርሲ ኩባርሲ ኩባርሲ 18 ዓመቱ ነው። ጋይደንስ የሚፈልግ ተጫዋች ነው። ብዙ ጊዜ አብሮ የሚጫወተው ከኩባርሲ ሲል ጋር ባርሰሎና ካደረጋቸው 50 ምናምን ጨዋታዎች 38ቱ ላይ ኩባርሲና ኢኒጎ ማርቲኔዝ ናቸው አብሮ የተጣመሩት። አሮሆ ደግሞ ሲሰለፍ እንደምታዩት አሰልጣኙም እንደ ሮቴሽን አማራጭ እንጂ እንደ ወሳኝ ጀማሪ ተጫዋች አይቆጥሩትም። የባለፈው ኢንተርም ጨዋታ ላይ እኮ ተቀይሮ ነው የገባው ሁለቱ ጎሎች ላይ ቢያንስ ስህተቶች ሰርቷል እና እንዲሁም አንዳንድ የባርሴሎና ደጋፊዎች ይበቃል፣ አምናም በፓሪስ ሳን ጀርማ ስንሸነፍ በእሱ ስህተት ነው የተሸነፍ ነው የሚል የአምናም ቅሬታ አለ። ደግሞ አሁንም ከቻምፒየንስ ሊግ ሲወጡ የእሱ ስህተቶች ነበሩበት፣ አቼርቢ ያስቆጠረውን ጎል ጨምሮ ማለት ነው። ደግሞ ለኡሩጓይ ብሔራዊ ቡድን በኮፓ አሜሪካም ሲጫወት ተጎድቶ ስለነበር ዘግይቶም ነው የመጣው ከአሰልጣኙ ጋር የፕሪሲዝን ጊዜ ማሳለፍ አልቻለም። ስለዚህ አሰልጣኙ ብዙ ምርጫ አልነበራቸውም። ኢኒጎን ማሰለፍ ጀመሩ። ግን ደግሞ አንድሬስ ክርስተንሰንም ተጎድቶ ስለነበር አማራጭ ማጣት ባርሰሎናም ወደ ገበያ ወጥቶ ተጫዋች ማምጣት ስለማይችል አሰልጣኙ ቢጠራጠሩም ለእኔ ስታይል የሚሆን ተጫዋች አይደለም የሚል ስጋት የነበራቸውም ቢሆን ግን የቀራቸው ምርጫ አልነበረም እና እሱን ነበር ማጫወት የጀመሩት። የእሱ መኖር ምንም ጥያቄ የለውም፤ በኩባርሲ እድገት ላይ ትልቅ ተጽዕኖ አድርጓል በጎ ተጽዕኖ አድርጓል። መሪዎች ደግሞ እንደዚህ ናቸው፣ አጠገባቸው ያሉትን ተጫዋቾች የተሻሉ ያደርጋቸዋል። ወይም ጥሩ መሪዎች በዙሪያቸው ያሉ ሰዎችን ያሻሽሏቸዋል። ኢኒጎ ማርቴኔዝ በዚህ ዓመት እያደረገ ያለው እሱ ነው። የራሱን ኃላፊነት ሜዳ ውስጥ ከመወጣት ባሻገር በዙሪያው ያሉትን ተጫዋቾችም በማሻሻል ውስጥ ቀላል ሚና አይደለም ያለው። አሊሃንድሮ ባለ የእግር ኳስ ተጫዋችነቱን ምርጡን ሲዝን ነው እያሳለፈ ያለው ዡል ኩንዴ ከአውሮፓ ምርጥ የቀኝ ፉልባኮች መካከል አንደኛው ነው። የኩባርሲም እድገት እንደዚሁ። እግሩም የዚህ የተከላካይ መስመር ሲኒየር ደግሞ የኒጎ ማርቴኔዝ ነው። ስለዚህ ለሁሉም ተጫዋቾች መሻሻል የራሱን ጥቅም እየሰጠ ነው ብሎ ማለት ይቻላል። በተለይ ደግሞ በድጋሚ በሪያል ማድሪዱ ጨዋታ ላይ በፈጣኖቹ የማድሪድ ተጫዋቾች እንደገና የሚፈተነው ግን እስካሁን ድረስ በተደረጉት የኤል ክላሲኮ ጨዋታዎች በአብዛኛው በስኬት ምባፔን፣ ቪኒን፣ ሮድሪጎን፣ ቤሊንገምን ሌሎችንም ተጫዋቾች የተቋቋመው የባርሰሎና ኦፍሳይድ ላይን በጣም የተናበበ አብሮ የመውጣት በአንድ ትይዩ መስመር የመከላከል አብሮ ድሮፕ የማረግ የተቀናጀ ሲንክሮናይዝድ የሆነ መሪ ይፈልጋል። ካልሆነ መበታተን ይመጣል። ስለዚህ አንዱ ወደኋላ ይቀራል ወይ አንዱ ያለ ልክ ወደፊት ይጠጋል፣ መስመሩ ይዛነፋል ማለት ነው። ይሄ የሚሆነው በማያቋርጥ ዲያሎግ ነው፣ ይህንን ለመምራት ኃላፊነትም በሚወስዱ መሪዎች ነው። ስለዚህ ልምምድ ሜዳ ላይ በደንብ ኮች ይደረጋል፣ ግን ጨዋታው ላይ የሚተገበረው በተጫዋቾቹ ነው። አደለም፣ ይህንን የሚያደርገው እሱ ነው። ይሄ ተጫዋች በባርሰሎና አሁን ዋንጫዎች እያሸነፈ ነው። ድሮም ቢሆን ሶሲዳድ ውስጥ በነበረበት ጊዜ፣ ቢልባ ውስጥ በነበረበት ጊዜ እንግዲህ ለሁለት ለከራር ባላጋሮች ተጫውቷል። የሶሲዳድ ደጋፊዎች አይወዱትም ክዱናል ብለው ነው የሚያምኑት። ግን እዛ እያለ በ2021 የስፔን ሱፐር ካፕን አሸንፏል። በቃ ያሸነፈው ዋንጫ እሱ ነበር። አሁን ወደ ስፔን ከመጣ በኋላ ስፔን ሱፐር ካፕን ባለፈው ኮፓ ዴልሬን አሸንፏል። እንግዲህ በዚህኛው ሳምንት በኤል ክላሲኮ በለስ ከቀናቸው ደግሞ ላሊጋን ድል ያደርጋል። ቻምፒየንስ ሊግ ለጥቂት እንግዲህ መጣታቸው መሀል ሾልኮ ወጥቷል። ነገር ግን የሱ ተቀይሮ መግባትም የዛ ጨዋታ ውጤትን ለውጦታል ብዬ አምናለሁ። እኔ የባርሰሎና መከላከል ሊደር አልነበረውም ከሱ መውጣት በኋላ። በኮፓ ዴልሬው ጨዋታ፣ በኢንተሩ የመጀመሪያ ጨዋታ ደግሞ ቡድኑ በግራ ተከላካይነት በፈለገው ጊዜ ወደ ግራ ተከላካይነትም ወጥቶ ተጫውቷል ለምታውቁት። ስለዚህ ሌላ ሚናም ይዞ ቡድኑን ሲጠቅም አይተነዋል። እና ይሄ በአጠቃላይ ልምድ ለሚያንሰው ስብስብ፣ በቂ መሪዎች ለሌሉት፣ ያሉትን መሪዎች የየራሳቸው መጠነኛ የሚሆን ሰፋ ያለ ጉድለት ያለባቸው ተጫዋቾች ባሉበት ቡድን ውስጥ የአምበልነት ምልክት አያደርግም። የውድድር ዘመኑ ሲጀመር ከተመረጡት አምስት አምበሎች መካከል አንደኛውም አይደለም። ነገር ግን ሜዳ ውስጥ ዋናው መሪ እርሱ ሆኖ ይታያል። የአምበልነት ምልክት ማድረግ የማያስፈልገው መሪ ሆኖ ለባርሴሎና ሜዳ ውስጥ ይታያል፣ ኢኒጎ ማርቴኔስ።